ያቀረብ ነው ማለት ነው። በህገ መንግስት የሚሰጠ መብት ነው ያኛው። በተፈጥሮ እንዲሁም መሬት ላይ የፈለገን ቦታ ላይ መኖር የምንችለው የተሰጠ መብት ነው። ማንም ሰው ብሔሩ ምኑ ምኑ ሳይጠቀስ ማለት ነው። ሌላ ያ ማለት ነው። ስለ መብት ስና ያው ልጆቻችንም በመብት ውስጥ ደግሞ እንደወላጅ ትምህርት ቤት ውስጥ ትምህርት ሲሰጥ የአድሎ መብት አለ። ብዙዎች ጊዜ መምህ አንዳንድ መምራት ሁሉንም ማለት ነው። እኔ መምሮዚስ ዩኒቨርስቲ ስላስተማሩ ስላት ነው። በብዛት ወንዶችን የመጠየቅ ወንዶችን አለቃ የማረግ የወንዶችን ተሞክሮ ማብራት ነው የምናበዛው ያቀርቶ ሴቶች ልጆቻችን ሴቶች ልጆቻችንም ማጠንከር ማጀገን አለ። እንደ መንግስትም ደግሞ ለሴቶች ቦታ ሰጥቶ ስልጣን እንዲይዙ ማድረግ ማበረታታት አለ። መንግስትም ይ ያሌላው ላይ ስንደት ሴቶች ተማሪዎች የትምህርት ሰፈር እንዲጨምር ተጠቅመው እንዲኖሩ እንዲማሩ ከማህበረሰቡ ምን ይጠበቃል? ለሚለው እንግዲህ ከማህበረሰቡ ማለት ህዝብ ነው። ከዛ ላይ ለሴቶች ማንኛውም ዜጋ ድጋፍ ማድረግ አለበት። ድጋፍ ማለት